አሰላሙ አለይኩም አራህመቱላ ወበረካቱ። ውድና የተከበራችሁ የመዲ ቲዩብ ቤተሰቦች ሰዎች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በሐዋላ ብር ስትልኩ የብራችሁን መጠን ለማታውቁ ወይም ደግሞ እንዴት ማባዛት እንዳለባችሁ ለማታውቁ ውዶች እነግራችኋለሁ ማለት ነው። ሌላው ደግሞ ገንዘባችሁን በምን መልኩ ነው የምትልኩት፣ በባንክ ወይስ በውጭ በየትኛው ብትልኩት ለእናንተ አሪፍ ነው የሚለውን እነግራችኋለሁ ማለት ነው። በተለይ አዲስ ወደ አረብ ሀገር ላይ የሄዳችሁቶች ይህ ቪዲዮ ስለሚጠቅም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ መከታተላችሁ አደራ። ገንዘባችሁን እንዳትበሉ፣ በተለይ አዲስ ወደ አረብ ሀገር የሄዳችሁቶቼ መጠንቀቅ አለባችሁ። አሁን ላይ እንደ በፊቱ አይደለም። በፊት ላይ ትንሽ አስጊ ነበረ፣ አሁን ላይ ግን እናንተ ካወቃችሁ ምንም ነገር የሚያሰጋ ነገር የለም ማለት ነው። መጀመሪያ እንዴት እንደሆነ ልንገራችሁ መጀመሪያ በውጭ የምትልኩ ወይም ደግሞ በሐዋላ ሲላክ፣ የሆነ የሚልክ ሰው አለ። ስልክ ቁጥር ተቀብለን ከጓደኛ ያለንን ብር እንነግረዋለን። ይመጣል፣ ብራችንን ይወስዳል፣ ከዛ ይልክልናል ማለት ነው። ስለዚህ ይህ እምነት ነበረ። በዛውም ሊቀርባቸው ይችላል። የቀረባቸውም የተበሉ ገንዘባቸውን በጣም ብዙዎች አሉ ማለት ነው። አሁን ላይ ግን በጣም ከበፊቱ የተሻሻለ ነው ምክንያቱም መተማመን የሚባለው ነገር ያኛውንም ሰውዬ ያስፈራዋል ላኪውንም ያስፈራዋል አንቺም ደግሞ ለመላክ ትፈሪያለች ስለዚህ አሁን ላይ እየሆነ ያለው ምንድን ነው ልክ የሚልክልሽ ሰው ይመጣል ማለት በውጭ የምትልክ ከሆነ እዛው በርሽ ጋር መጥቶ አንቺም ብርሽን ቆጥረሽ ለእሱ ታስረክቢዋለሽ እሱም ደግሞ እዛው አይንሽ እያየ ያስገባልሻል፣ በስልኩ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ አነኛ አዲስ ወደ አረብ ሀገር እየሄዳችሁ ከሆነ ሞባይል ባንኪንግ ሊኖራችሁ ይገባል ማለት ነው። ሞባይል ባንኪንግ ካላችሁ ታውቃላችሁ። ወይም ደግሞ እናንተ ከሌላችሁ የምትልኩት ደግሞ ለሌላ ሰው ለቤተሰብ፣ ለአባት፣ ለእህት፣ ለወንድም ሊሆን ስለሚችል እዛው ቆማችሁበት ውናችሁ ደውላችሁ ብሩ ተልኳል ብር ገባ ወይ ብላችሁ ማረጋገጥ ትችላላችሁ ማለት ነው። ምክንያቱም አሁን ላይ ሞባይል ባንኪንግ ካላችሁ በሰከንድ ነው ሜሴጅ የሚገባላችሁ ማለት ነው። እና ቤተሰቦቻችሁም በሰከንድ ይገባላቸዋል ሜሴጁ ማለት ነው። ስለዚህ እንደዚህ ማድረጋችሁን እንዳትረሱ ማለት ነው። እንደ በፊቱ መጥቶ ከዛ የእናንተን ብር ወስዶ ከዛ ደረሰኝ በጣም በጣም ብዙ ፎርጅድ ደረሰኞች እየተሰሩ ነው ያሉትና ብዙ እህቶች ደግሞ በዚህ ጉዳይ ላይ እየተበሉ ነው ያሉት። ማለት ነው ስለዚህ እናንተም እንደ ሌሎች እህቶች እንዳትበሉ መጀመሪያ አስቀድማችሁ ገንዘባችሁን በፍጹም እንዳትሰጡ ማለት ነው። ገንዘባችሁን የምትሰጡት መግባቱን ካረጋገጣችሁ በኋላ ማለት ነው። አንዳንዴ ምን ይላሉ አስገባልኝና እሰጥሃለሁ ስትዩ፣ እኔስ በምን ላረጋግጥ እኔስ በምን ላረጋግጥ? አንቺን እንዴት ልመንሽ? አስገብቼልሽ አላቅም ብትይኝ ስሊልሽ ይችላል የሚልከው ሰው። ስለዚህ ከሁለታችሁም እንድትተማመኑ ይምጣ አንድ ደቂቃ ሁለት አምስት ደቂቃ ቢፈጅ ነው በትንሹ ማለት ነው። ስለዚህ እዛው ቁመሽ እያየሽ እሱም ያስገባልሽ። መግባቱን ካረጋገጥሽ በኋላ ያየሽውን ብር ትሰጪዋለሽ። አንቺም ወደ ቤትሽ፣ እሱም ወደ ቤቱ ይሄዳል ማለት ነው። ነገር ግን እንደ ድሮ በቃ ሰተሽው ከዛ ፎርጅት ደረሰኝ ሊሰጧችሁ ስለሚችሉ በጣም መጠንቀቅ አለባችሁ ማለት ነው። መጀመሪያ ላይ፣ ሁለተኛ ላይ ላትበሉ ትችላላችሁ። ቀስ እያለ ነው በቃ፣ በጣም እርግጠኛ ስትሆኑ ነው የሚበሏችሁ እንጂ፣ በመጀመሪያ ላይ በሏችሁ ይችላሉ። በርከት ያለ ብር ስትልኩ ምናምን ነገር ያን ሰው እያመናችሁት ስትመጡ ወይ ሁለተኛ ላይ ወይ ሶስተኛ ላይ ሊበላችሁ ስለሚችል በጣም መጠንቀቅ አለባችሁ ማለት ነው ውዶቼ። ደግሞ በሐዋላ ስትልኩ እንዴት መላክ እንዳለባችሁ ለማታውቁ ልንገራችሁ በምሳሌ በሰላሳ ቢሆን ምሳሌ ነው። ዛሬ ሐዋላ ስንት ነው ብላችሁ ጠይቃላችሁ። ሰላሳ ነው ልትባሉ ትችላላችሁ። ስለዚህ ሰላሳ ከሆነ እናንተ የምትልኩት ብር አለ ማለት ነው። እናንተ የምትልኩት አንድ ሺህ ቢሆን እናንተ ግን መጠናችሁን መጨመረም መቀነስም ትችላላችሁ። አንድ ሺህ አንድ ሺህ ቢሆን የእናንተ ብር ሊጨምርም ሊቀንስም ይችላል። አንድ ሺህ ቢሆን ሰውዬው ያላችሁ በሰላሳ ከሆነ አንድ ሺህ ሲካፈል ለሰላሳ ሲባዛ በአንድ ሺህ እንደዚህ አድርጋችሁ አባዝታችሁ አካፍላችሁ አባዝታችሁ የሚመጣላችሁ ውጤት ያች ውጤት ነው የእናንተ ገንዘባችሁ መጠን ማለት ነው። ነገር ግን እዚህ ጋር በደንብ ልብ ማለት ያለባችሁ አንድ ሺ የምትልኩት ብር እንዳለ ሆኖ ሲካፈል ሐዋላ ሰላሳ ከሆነ በሰላሳ ሲባዛ በአንድ ሺ ከብታችኋላ ለምሳሌ አሁን እናንተ የምትልኩት ብር ሁለት ሺህ ቢሆን ሁለት ሺህ ሲካፈል ምንዛሬ ደግሞ 32 33 ከዛም በላይ ምሳሌ ነው የምላቸው 30 ቢሆን 30 ሲባዛ በአንድ ሺህ ከዛ ያ ያመጣችሁት ውጤት ያ የሚመጣላችሁ ውጤት የናንተ የብር መጠን ነው ማለት ነው። ከሃምሳም ከሆነ 35 ከሃምሳም ሆነ 36 ከሃምሳም ሆነ እንደዚህ እያደረጋችሁ። ነገር ግን የሚቀየረው ምንድነው? የእናንተ የገንዘብ መጠን አንድ ሺህም ሊሆን ይችላል አንድ ሺህ አምስት መቶም ሊሆን ይችላል። እንደዚህ እያደረጋችሁ ማባዛታችሁን እንዳትረሱ ማለት ነው። ግልጽ የሆነላችሁ ይመስለኛል። ካልሆነላችሁ ደግሞ ሌላ ቪዲዮ እሰራላችሁ። የብራችሁን መጠን ማወቅ ትችላላችሁ ማለት ነው። ሌላው ደግሞ በባንክ ከመላክ እና በውጭ ከምልክ የትኛው ይሻላል ለምትሉ እህቶቼ በውጭ መላኩ በጣም አሪፍ ነው ማለት ነው። ነገር ግን አስተማማኝ ካልሆነ የማታምኖት ሰው ከሌለ ገንዘባችሁ አየር ላይ ከሚቀር በባንክ ብትልኩት በጣም አሪፍ ነው ማለት ነው። በጣም እርግጠኛ ካልሆናችሁ መታቁት ሰው ከሌለ ወይ ደግሞ ያ ሰው መጥቶ በእናንተ ባላችሁት ነገር ካልተስማማ ምንም በቃ ማለት አለ እኮ እዛ ትጠያይቃላችሁ። ማዳማችሁን እሽም አትላችሁ ልትኖር ትችላለች። በባንክ የምትልክላችሁ ምንም ማድረግ አትችሉም። ነገር ግን እሷ በውጭ ትክክለኛ ታማኝ ሰው ካገኛችሁ በኋላ ማዳማችሁንም እኔ መላክ የምፈልገው በውጭ ነው ዘመድ አለኝ እህት አለኝ። ስለዚህ እንደዛ ነው ብላችሁ አስረድታችሁ የምትፈቅድላችሁ ከሆነ በውጭ መላኩ ለእናንተ ይጠቅማችኋል ማለት ነው። ነገር ግን ምንም አማራጭ ከሌላችሁ የምታምኑትም ሰው ከሌለ ገና አዲስም ከሆናችሁ በደንብ ቋንቋም እስከምትችሉ እንደገና ደግሞ ሌላም ሰው እስከምትፈልጉት ታማኝ ሰው እስከሚገኝ በባንክ ብትልኩት ምንም ችግር የለውም ማለት ነው። እንደውም እናንተ በጣም እድለኞች ናችሁ። እንደ በፊት አይደለም። አሁን ላይ ለራሱ በባንክ አሪፍ የሚባለው ማለት ነው። ነገር ግን እንደ ውጩ አይሆንም ማለት ነው። ይህ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ መዲቲዩብን ሰብስክራይብ እያደርጋችሁ ቤተሰብ መሆናችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁንም እንዳትረሱ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።